ሰላም ሰላም፣ እንዴት ናችሁ? ውድ የዘመን ስፖርት መረጃ ተከታታዮች፣ በያላችሁበት ሁሉ ሰላም፣ ፍቅር፣ ጤና ከእናንተ ጋር አብሯችሁ እንዲሆን የዘወትር ምኞቴን ለማድረስ እወዳለው። ውድ የዘመን ስፖርት መረጃ ተከታታዮች፣ ዛሬም እንደወትሩ የተለያዩ የባህር ማዶ ታላላቅ የሚባሉ የስፖርት መረጃዎችን ወደ እናንተ ለማድረስ ተገኝቻለሁ። ዘመን ስፖርትን ሰብስክራይብ፣ ላይክ እና ሸር ቤተሰብ በመሆን የምለቃቸውን የተለያዩ ስፖርታዊ መረጃዎች እንድትከታተሉ ጋብዛለው። ዛሬም እንግዲህ በአርሰናል በኩል የሚገኙ አዳዲስ መረጃዎች ወደ እናንተ ለማድረስ ያክል እንግዲህ በአርሰናል ቤት ቶማስ ቴ ፓርቲ ከዚህ ቀደም ብሎ እንግዲህ በአርሰናል ለቀጣይ አንድ አመት፣ ይቆያል የሚል መረጃን በተለያዩ የመረጃ ምንጮች ስንከታተል ነበረ። ይህን መረጃን የምሳደርሳችሁ ነበረ። ነገር ግን አሁን ላይ ቶማስ ቴ ፓርቲ በአርሰናል ቤት ማለት ነው የደሞዝ ጨምሩኝ ጥያቄን በማንሳቱ ምክንያት ከአርሰናል የስታፍ አባላት ጋር ስምምነት ላይ የደረሰ አይመስልም። ስለሆነም በዚህ የዝውውር መስኮት ሊለቅ ይችላል የሚል መረጃን እየተመለከትኩ እገኛለሁ ማለት ነው ውድ ተከታታዮቼ ወደ በኋላ ላይ በሰፊው ይህንን መረጃ ወደ እናንተ የማደርስላችሁ ይሆናል። እንዲሁም የቦርሻ ዶርትሙንዱ ጊተንስ እንግዲህ ወደ አርሰናል የሚያደርገውን ዝውውር እያጠናቀቀ የሚገኝ ተጫዋች ነው ማለት ነው። ይህንንም ጉዳይም ወደ በኋላ ወደ እናንተ አደርሳለሁ ማለት ነው። አሁን ላይ ግን ወደ አርሰናል ሰፋ ያሉ መረጃዎች ስመለስ እንግዲህ በአርሰናል ቤት ከተጫዋቾች የዝውውር መረጃ ወጣ እንበልና እስኪ ስለ ክለቡ አንዳንድ የፋይናንስ ጉዳዮችን እናንሳ እንግዲህ የእንግሊዙን ክለብ የሰሜን ለንደንን አርሰናልን ስንመለከት አድማጮች፣ የምናነሳው ጉዳይ ከተጫዋች ዝውውሮች ወጣ በማለት በክለቡ አንዳንድ የፋይናንስ ጉዳዮችና ከክለቡ ባለቤት ስታን ክሮንኬ ጋር በተያያዘ የምንመለከታቸው ጉዳዮች ይኖራሉ። ሰሞኑም በአርሰናልና በክለቡ ባለቤት ስታንክሮንኬ መካከል እየተነሱ ከሚገኙ አንዳንድ ጉዳዮች መካከል ስንመለከት፣ ውድ አድማጮች የአርሰናልን ችግር ሊፈታ የሚችል የ1.8 ቢሊዮን ፓውንድ የመግዛት ጨረሳን በስታንክሮንኬ አማካኝነት ውድቅ የተደረገበትን ጉዳይ እናገኛለን። ይህ ጉዳይም እንግዲህ መነጋገሪያ የሆነ መረጃ ነው ማለት ነው። ሁላችንም እንደምናውቀው እንግዲህ አርሰናልን ወደኋላ የሚጎትተው ጉዳይ የስታን ክሮንኬና ገንዘብ ለማውጣት የመቸገሩ ጉዳይ እንደሆነ ይታወቃል። አርሰናል እንግዲህ በተለያዩ ጊዜያት የመግዛት ፍላጎት በሳበ ቁጥር ስታንክሮንኬ በፍጥነትና በማያሻማ ሁኔታ ይህንን መንገድ በመዝጋት ወይም በማቋረጥ የማያንገራግር ስብዕና እንዳሉ ይታወቃል። ስታንክሮንኬ በ12 ቢሊዮን ፓውንድ የስፖርት ኢምፓየር በመመስረት በ2018 አርሰናልን መቶ በመቶ መቆጣጠሩ የሚታወቅ ጉዳይ ነው። እንደ መድፈኞቹ ያሉ ዓለም አቀፍ የንግድ ምልክቶች ባለቤት ለመሆን በተለያዩ የፕሮጀክት የሕይወት ዑደት ውስጥ ማለፍ የግድ ይላል። ከጊዜ ወደ ጊዜም በእግር ኳስ ፋይናንስ ውስጥ ትልልቅ ትርፎችን ለማካበት ትልቅ አእምሮችን መጠቀም እንደሚያስፈልግ የተለያዩ የእግር ኳስ የፋይናንስ ባለሙያዎች ሲገልጹ የምናውቀው ጉዳይ ነው። በዚህ ጉዳይም እንግዲህ ሀያ ሀያ አምስት ወይም ሰላሳ አመታትን ወደፊት ተጉዘን ማሰብ እንዳለብን የተለያዩ እቅዶችንም ማውጣት እንደሚያስፈልግ በተለያዩ ስፖርት ፋይናንሻል ባለሙያዎች ሲነገሩም ይደመጣል። ውድ ተከታታዮች በእግር ኳስ ክለብ ባለቤትነት ውስጥ ያለማንኛውም ግለሰብ ወይም ድርጅት እውነተኛ ገንዘብ አያገኝም። ስታን ክሮንኬም እንግዲህ ሁሉንም የአርሰናል አክሲዮኖች በመግዛት 800 ሚሊዮን ፓውንድ ያህሉን አጠናቁ። ነገር ግን 34 ሚሊዮን ፓውንድ ገደማ የሚከፍልበት ቀን ሳይገለጽ ቆይቷል። ይህ የ77 ዓመቱ ነጋዴ እስካሁን ባለው ኢንቨስትመንት ላይ ከአንድ ቢሊዮን ዩሮ በላይ ገንዘብ እንደቀነሰ ይጠቆማል። የአርሰናሉ ባለቤት ስታን ክሮንኬ በዩናይትድ ስቴትስ የሚደረገውን የቅድመ ውድድር ዘመን የጉብኝት ዝግጅት ተመልክቷል። ይህ ባለቤት ዝቅተኛ ይግዙ ከፍተኛ ይሽጡ በሚለው የትርፋማ ነጋዴዎች ትርክት እንደሚስማማም ወይም ዋና መሪ እንደሆነም ይታወቃል። ውድ ተከታታዮች እሱ ብቻም ሳይሆን ማንኛውም በአሁኑ ጊዜ በእግር ኳስ ክለብ ባለቤትነት ውስጥ በተከታታይ ትርፋማ ለመሆን ይህንን መርህ እንደሚከተሉ ይታወቃል። አርሰናሎች በሚቀጥለው ሜይ ወር ላይም ሀሳባቸውን ወይም ሂሳባቸውን ሲያሳውቁ ማለት ነው። ምናልባት አርሰናል በተጠናቀቀ የውድድር አመት ትርፍን ያስመዘግብ ይሆናል ተብሎም ይጠበቃል። ነገር ግን ስታን ክሮንኬ ስፖርትና ኢንተርቴንመንት ክለቡን ከመግዛት በፊት ጀምሮ ከ2017 እስከ 2018 በኋላ ማለት ነው የመጀመሪያቸው ትርፍ ይሆናል ተብሎም ይጠበቃል። ባለፉት ስድስት የፋይናንስ አመታት ውስጥም ድምር ኪሳራቸውን ስንመለከት ወደ 330 ሚሊየን ዩሮ እንደደረሰም ይገመታል። አንድ ነገር ልብ ሊባል የሚገባው ጉዳይ ምንድን ነው፣ በትርፍና ኪሳራ ሂሳብ ውስጥ ያሉት አሃዞች በንግዱ ወደ ውስጥና ወደ ውጭ የሚንቀሳቀሱትን የገንዘብ ፍሰቶች አይወክልም። እንደ ዋጋ ቅነሳና ማካካሻ ያሉ የገንዘብ ያልሆኑ ወጪዎች ግን የሚካተቱበት የሂሳብ ስሌትም ይኖራል። ነገር ግን ያንን ልዩነት በመፍቀድ አርሰናል በሶስተኛ ወገን ብድሮች ላይ የተመሰረተ መሆኑ በክሮንኬ ማለት ነው። ወደ ወለድ ነጻ ለስላሳ ብድሮች መቀየሩ የክለቡን የገንዘብ ኪሳራ ከዓመት ዓመት የመጨመር አዝማሚያንም ማሳየቱ አይዘነጋም። ያለፈው የሂሳብ ዓመት የአርሰናል መግለጫ 230 ሚሊዮን ዩሮ ዋጋ ያለው የገንዘብ ፍሰት ከኦፕሬሽን እና ከተጫዋቾች ሽያጭ የተገኘ ቢሆንም ይህ ግን በዝውውር ገበያ በመሰረተ ልማትና በወለድ ወጪዎች ምክንያት ከመዋለ ንዋይነት ተወግዷል ወይም አልቋል ማለት ነው በተለያዩ ወጪዎች ምክንያት እናም ችግሩ ክሮንኬን ብቻ ሳይሆን በፕላኔቷ ላይ ያለ የአንዳንዱን ክለብ ባለቤት በበቂ ሁኔታ የሚገጥመው ችግር ነው ገቢዎች እያደጉ ናቸው ነገር ግን ወጪዎችም እንደዛው በተለያዩ ክለቦች ላይ እያደጉ ይመጣሉ ተጨማሪ ገቢ በተጫዋቾች ደሞዝ በዝውውርና በተወካዮች ክፍያም እንደሚጠፋ ይታወቃል በ2015 አርሰናል ለተጫዋቾችና ና ለሰራተኞቹ 192 ሚሊየን ዩሮ ከፍሏል በ2024 እስከ 25 ምናልባት እጥፍም ሊሆንበት ይችላል። ይህ የከፈለው ገንዘብ ማለት ነው። ምናልባት ለአርሰናል እንደ ትርፍ ከተቆጠረ የዩኤፋ የፋይናንሻል ፌርፕሌይ የፋይናንሻል ዘላቂነት ደንቦቻቸው ወይም የፕሪሚየር ሊግ ትርፍና ዘላቂነት ሕጎች የሚፈለገውን ውጤት አስገኝተውላቸዋል። እንደ ሁልጊዜው አላማቸው ከጣሪያ በላይ ሳይወጡና ከወለል በታች ሳይወርዱም መስራታቸው ይታወቃል። በፕሪሚየር ሊግ ውስጥ ያሉ ሁሉም ክለቦች ማለት ይቻላል አንዳንድ የወጭ ቁጥጥር አስፈላጊነትን ይገነዘባሉ። እንደ ሮማን ኢብራሂሞቪች ቸልሲን ሲቆጣጠሩ ባለፉት ሁለት አስርት ዓመታት ያየነውን ያልተለመደ የደሞዝና የዝውውር ግሽበት አይነት ማስቆም የባለቤቶቹ ፍላጎት እንደሆነ ይታወቃል። ይህንንም ፍላጎት ስታንክሮንኬ ያን ያክል ችግር ያለበት አይመስልም። በፋይናንሻል ፌር ፕሌይ ከማይታሙ ክለቦች መካከል የመጀመሪያው የሰሜን ለንደኑ አርሰናል እንደሆነ ይታወቃል። ነገር ግን በአሁኑ ወቅት ተፎካካሪ ፍላጎት ያላቸው ክለቦችና የተለያዩ የባለቤትነት ሞዴል ያላቸው ክለቦች በጨዋታው አስተዳደር ላይ የሚስተዋሉ ትልልቅ ችግሮችን እንዴት ማስተካከል እንዳለባቸው ሊስማሙ በውጤቱም እንደ አርሰናል ያሉ ክለቦች ደጋፊዎቻቸው እንደማይቀየሟቸው በመገንዘብ ከወጩ በበለጠ ገቢን በማሳደግ ላይ አተኩረዋል። በዚህ አይነት የፕሪሚየር ሊግ የዥረት አገልግሎትም የአርሰናል ገቢ ከፍ ሊል ይችላል። በኤምሬትስም የንግድና የጨዋታ ቀን ገቢ እየጨመረም ይገኛል። ነገር ግን በተለይም የሚዲያ ገቢያቸው አሁንም በሂሳባቸው ውስጥ ትልቅ የስኬት ቁጥርን አጎናጽፏቸዋል ማለት ነው። አርሰናሎችን ባለፈው ዓመት ከንግዳቸው 222 ሚሊዮን ዩሮ ገደማ ሲያገኙ የጨዋታ ቀን ገቢ ደግሞ 113 ሚሊዮን ዩሮ ገደማ አግኝተዋል። ከዚህ ጋር ሲነጻጸር እንግዲህ የ262 ሚሊየን ዕዳቸውን እንደሸፈነ ታውቋል ማለት ነው። ውድ ተከታታዮች፣ የፕሪሚየር ሊግ ሚዲያ ስምምነቶች አጠቃላይ ዋጋ አሁን ባለው የአራት ዓመት ዑደት 12 ቢሊየን ዩሮ ገደማም ይገመታል። ነገር ግን እድገቱ በአገር ውስጥ ውድድር እየሰፋ መሆኑን የሚያሳዩ ምልክቶችም አሉ። አዲሱ የዩናይትድ ኪንግደም የብሮድካስት ስምምነት ከቀዳሚው ትርፋቸው በጠቅላላ ዋጋ ይበልጣል። ነገር ግን በእያንዳንዱ ግጥሚያ መሰረት የሚያገኙት ገቢ በቀድሞ ስምምነት ላይም ይመሰረታል። የአርሰናል የሚዲያ ገቢ በቅርብ ጊዜ ውስጥ ጨምሯል። ምንም እንኳን በዋነኛነት በሜዳው ላይ በተሻለ አፈጻጸም በመጨረሱና ወደ ሻምፒየንስ ሊጉ መመለሱ ገቢውን የበለጠ ከፍ ቢያደርግለትም ማለት ነው። ከዚህም በላይ ፕሪሚየር ሊጉ እየጨመር ያለውን የገበያ ድርሻ በህገወጥ የትኬት ሽያጮች እያጣም ይህንን ትርፉን ማጉደል አልቻለም ማለት ነው። አንዳንድ ጥናቶች እንደሚያሳዩት አርሰናልና ኩዮቻቸው በአንድ ጨዋታ እስከ አንድ ሚሊዮን ዩሮ የሚደርስ ገንዘብ በወንበዴዎች መስፋፋት እያጡም ይገኛሉ። የፕሪሚየር ሊግ መብቶችን የሚተቹ ሰዎችም እየጨመረ የመጣውን ወጪና የደንበኝነት ምዝገባ አገልግሎቶችን ተችተዋል። የሀገር ውስጥና አውሮፓ ጨዋታዎችን ለመመልከት የአርሰናል ደጋፊዎች በወር እስከ አምሳ ዩሮ የሚበልጥ የደንበኝነት ክፍያን የሚከፍሉ እንደሆነ ይታወቃል። የአርሰናሉ የበላይ ሰው ስታን ክሮንክ ይህም ሁሉ ገቢ እያገኙ ነገር ግን ለአርሰናል እድገት ሲባል ወጪ ለማውጣት ፈቃደኛ አይደሉም። ዘንድሮ ብቻ ያገኙ አጠቃላይ ትርፍ እንድሬ ቤርታና ማይክል አርቴታ የፈለጓቸውን ተጫዋቾች አንድ ላቆ ለማስገዛት የሚበቃ ገንዘብን ወደ ካዝናቸው ማስገባት ችለዋል። ነገር ግን አሁንም ስታንክሮንኬ ተጫዋቾችን ለማዘዋወር ቅናሾችን እየፈለጉና በአርሰናል የሚገኙ ተጫዋቾች በተለያዩ ክለቦች ላይ እስኪወጡላቸውና እስኪሸጡላቸው እየጠበቁ ይገኛሉ እኒህ ባለ ሀብት ማለትም ከዚህ በኋላ እንግዲህ በአርሰናል ቤት የተለያዩ ነገሮች ተፈጥረው ምናልባትም የተሻሉ የሚባሉ ተጫዋቾች ተዘዋውረው ለቀጣይ ዓመት ለዋንጫ የሚገመት አይነት ቡድንን ለመስራት እና እንድሪ ቤርታ ና ማይክል አርቴታ እየሰሩ ይገኛሉ ነገር ግን አሁንም ስታን ክሮንኬ ባለው ሀብት ላይ ውሳኔዎችን መወሰን የማይችል ከሆነ ይህ ተገማችነት አሁንም ግምት ብቻ ሆኖ የሚቀርበት አጋጣሚ እንዳለ የተለያዩ የመረጃ ምንጮች እየጠቆሙ ይገኛሉ። ውድ አድማጮች እንግዲህ ወደ ዝውውር መረጃ እንለፍና እንግዲህ እስኪ አርሰናል ቸልሲን በማሸነፍ እንግዲህ ጊተንስን ለማስፈረም ተጨባጭ እንቅስቃሴ እያደረገ እንደሚገኝ መረጃዎች እየጠቆሙ ይገኛል። አርሰናል የቦርሻ ዶርትሙንድን ኮከብ ጄሚ ጊተንስን ከቸልሲ ቀድመው ለማስፈረም ተጨባጭ እርምጃ እየወሰደ ነው ሲልም ካት ኦፍ ሳይድ ዘግቧል። መድፈኞቹ ከሊቨርፑል ጋር ያለውን ልዩነት ለማጥበብ በዚህ የዝውውር መስኮት ላይም ተጠምደዋል። ማርቲን ዙብሜንዲን ከሪያል ሶሴዳድ ለመግዛትም ተቃርበዋል። አዲስ የማል አጥቂ ማስፈረም ግን የሚኬል አርቴታ ቅድሚያ ስራ ሆኖበታል። ቤንጃሚን ሴስኮ እና ቪክተር ጂዮ ኬረሽም ለስፔናዊው አለቃ ቀዳሚ አማራጮች እንደሆኑ ተዘግበዋል። የአስቶንቪላ ኦሊ አትኪንስም ወደ ኤምሬት ስቴዲየም ሊዘዋወር እንደሚችል እየተነገረ ይገኛል። በተጨማሪም የሰሜን ለንደኑ ክለብ አርሰናል ገብርኤል ማርቲኔል እና ሊአንድሮ ትሮሳርድ ባለፈው የውድድር ዘመን ያሳዩትን ብቃት ተከትሎ እንግዲህ አዲስ የግራ መስመር አጥቂ እያማተሩ ይገኛሉ። ቀዳሚ ላማቸው የሆነውም የአትሌቲክ ቢልባኦ የግራ ክንፍ ተጫዋች የሆነው ኒኮ ዊሊያምስ ነው። ነገር ግን የተጫዋች ባርሴሎናን የመቀላቀል ፍላጎት እንዳለው እና ብሉግራናዎቹ እሱን ለመቅጠር ወይም ለመውሰድ ጥረት ማድረግ እንደጀመሩም ተነግሯል። ካቶፍ ሳይድ እንደዘገበውም አርሰናል ዊሊያምስን እንዲቀላቀል ማሳመን ተስኖት ጊተንስን ለማስፈረም ተጨባጭ እርምጃዎችን መውሰድ መጀመሩንም ገልጿል። ቼልሲዎችም በዚህ ውድድር ውስጥ ይገኛሉ እና ከወዲሁ ከተጫዋቹ ጋር በሰባት ዓመት ኮንትራት ዙሪያ እንደተስማሙ የተለያዩ መረጃዎች እየወጡ ይገኛሉ። ነገር ግን ሰማያዎቹ ስምምነቱን ከዓለም ክለብ ዋንጫ በፊት ለመፈጸም ሞክሮ የነበረ ቢሆንም ነገር ግን ክለቡ ቦሩሺያ ዶርትሙንድ ጋር ከስምምነት መድረስ አልቻሉም። አሁንም የሰሜን ለንደኑ ክለብ ከንዞ ባሬስካ ቡድን በፊት ስምምነቱን ለመዝጋት ግፊቱን ለማጠናከር እንደተዘጋጀም ይጠቆም ይገኛል። ቦርሻ ዶርትሙንድም በተጫዋቹ ላይ 51 ሚሊዮን ዩሮ ለጥፎበታል። አሁን ያለውን እስከ 2028 ድረስ የሚያቆየው ይሆናል። ከማንቸስተር ሲቲ ወጣቶች ማዕከል ወደ ሲግናል ኤዱና ፓርክ ከተዛወረ በኋላ ይህ የዓመቱ ወጣት በመጨረሻ የውድድር ዘመን የባህሪያቱን ፍንጭ ከማሳየቱ በፊት በአዲሱ አካባቢው ለመኖር ጊዜ እንደወሰደበት ይታወቃል። በሻምፒየንስ ሊግ እና ቡንደስ ሊጋ በጀመረባቸው ሰላሳ ሁለት ጨዋታዎችም 12 ጎሎችን አስቆጥሮ ሶስት አሲስቶችን ማስመዝገብ የቻለ ድንቅ የግራ ክንፍ አጥቂ መስመር ተጫዋች ነው። ከዚህም በላይ ቡድኑን በአራተኛነት እንዲያጠናቅቅ በማድረግ ለሻምፒየንስ ሊግ እንዲያበቃ ረድቶታል። ጀሚ ጊተንስ በባህሪው የግራ ክንፍ ተጫዋች ነው። ነገር ግን በተቃራኒው በኩል ሽፋን መስጠትም የሚችል ተጫዋች እንደሆነ ይታወቃል። ጎበዝ ተጫዋችና ከፍተኛ አቅም ያለው በመሆኑ ወደ ኤምሬትስ በሚቀጥለው የውድድር ዘመን ከመጀመሩ በፊት የተጫዋቹን አገልግሎት ማግኘት የሚችሉ ከሆነ የሰሜን ለንደኑ አርሰናል ማለት ነው ብልህ ግዢ እንደሆነ የተለያዩ የመረጃ ምንጮች እየጠቆሙ ይገኛሉ። ውድ አድማጮች የዛሬው ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ነገ በሚኖሩኝ የተለያዩ አዳዲስ እና ትኩስ ስፖርታዊ መረጃዎች የምመለስ ይሆናል። ዘመን ስፖርትን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ሰናይ ጊዜ